ሰላም ሰላም፣ ዩቱብ እንዴት ትሆናላችሁ? ዛሬ እንግዲህ ከሰበር አቤቱታ አቀራረብ ጋር በተያያዘ አንዲት በጣም ጠቃሚ ነጥብ ይዤላችሁ ቀርብ ያለው ይኸው ምንድን ነው የሰበር አቤቱታ ለሰበር ችሎት ሲቀርብ፣ ሰበር ችሎት ባለሶስት ዳኛ ያስቀርባል ያስቀርብም ብሎ ትዕዛዝ መስጠት መቻል አለበት። ያስቀርባል ማለት እንግዲህ በአዋጅ ቁጥር 1230 ላይ ፌዴራል ፍርድ ቤቶች አዋጅ ማለት ነው፣ ቢያንስ መሰረታዊ የህግ ስህተት እንደተፈጸመበት አመላካች ነገሮች ካገኘበት ብቻ ነው ያስቀርባል የሚለው። ከዛ ውጭ ግን እንዲሁ ሲታይ ላይላይም ሲታይ ምንም አይነት መሰረታዊ የህግ ስህተት ከሌለበት መዝገቡን አያስቀርብም ብሎ ይዘገዋል ማለት ነው። እንግዲህ ሰበር ችሎት አንድ መዝገብ ያስቀርባል ብሎ ወደ አምስት ዳኛ ከመብራቱ በፊት በጣም እርግጠኛ የሚሆንበት ነገር ምንድን ነው? ጉዳዩ ላይ የተነሳው ጨብጥ አከራካሪ የሆነው ነገር ለሰበር ያስቀርባል የተባለበት ምክንያት ከፍሬ ነገር ክርክር ወይም ደግሞ ከማስረጃ ምዘና ጋር የተያያዘ አለመሆኑን ያረጋግጧል ማለት ነው። ምክንያቱም አንድ የሰበር አቤቱታ ባለሶስት ዳኛ ያስቀርባል ካለ ችግሩ በዛ በስር ፍርድ ቤት የተፈጸመው ችግር ቢያንስ የማስረጃ ምዘና ስህተት አለመሆኑ እርግጠኛ ሆኖ መናገር ይቻላል። ስለዚህ ልክ የሰበር አጣሪ ችሎት ዋና ወንፊት የሚሆንበት ነገር ምንድን ነው? የማስረጃ ጉዳዮች፣ የምዘና ጉዳዮች፣ የፍሬ ነገር ጉዳዮች አልፈው ወደ አምስት ዳኛ እንዳይሄዱ አንደኛው ትልቁ ማረጋገጫ ነው ማለት ነው። የሰበራ ቤታ ያስቀርባል ከተባለ በኋላ በሶስት ዳኛ ማለት ነው እንደገና ደግሞ በአምስት ዳኛ ይታያል አምስቱ ዳኛ ደግሞ በጣም በጥልቀትና በጥንቃቄ ተፈጽመዋል የተባለው የህግ ስተት እንዲሁ መሰረታዊ ካልሆነ አሁንም ምክንያታቸውን ሰጥተው መዝገቡን መዝጋት ይችላሉ እንግዲህ ለሶስት ዳኛ እና ዳኛ መካከል ያለው የአጣሪነት ሚና የሚለየ ምድ ለሶስት ዳኛ ምንም ምክንያት መስጠት የማያስፈልገውም ስክሪኒንግ ስቴጅ ነው ገና በአራአምስት ዳኛ ግን ምክንያቱም ማስቀመጥ መቻል አለበት ለማንኛውም የተነሳውበት ነጥብ ይህ አይደለም አንደኛ ምንድን ነው ሶስት ዳኛ ያስቀርባል ሲል ጉዳዩ የፍሬ ነገር ወይም ደግሞ የማስረጃ ስህተት ወይም ማስረጃ ምዘና ስህተት አለመሆኑን አንዱ ማረጋገጫ ነው። እንዲያውም ባለሶስት ዳኛውን ካለፈ ደግሞ ባለ አምስት ዳኛው በምንም መልኩ ምክንያቱም አምስት ናቸው ከቁጥራቸው አንጻር የፍሬ ነገር ስህተት ወይም ደግሞ የማስረጃ ስህተት፣ የማስረጃ ምዘና ጉዳይ ከሆነ ወዲያውኑ ይህን ምክንያታቸውን አስቀምጠው በብይን መዝጋት አለባቸው ማለት ነው። ልብ በሉ እንግዲህ አንድ መዝገብ ሶስት ዳኛ ያስቀርባል ካለ እንደገና ደግሞ ባለአምስት ዳኛ ያስቀርባል ካለ በምን መልኩ ይሄ የማስረጃ ምዘና ስተት ሊሆን የሚችልበት ምክንያት የለም። ምክንያቱም የማስረጃ ምዘና ጉዳይ ከሆነ መጀመሪያውኑ ወይ ባለሶስት ዳኛ አያስቀርብም ብሎ መዝጋት ነበረበት። ባለሶስት ዳኛ ጉዳዩ ያስቀርባል ሲባል ጉዳዩ የማስረጃ ምዘና ስተት አለመሆኑን ማረጋገጫ ነው። ሁለት ወደ አምስት ዳኛ በሚቀርብበት ጊዜም ባለ አምስት ዳኛ ያስቀርባል፣ ተጠሪ መልስ ይስጥበት ሲባል ጉዳዩ የማስረጃ ምዘና አለመሆኑን እርግጠኛ ሆኗል ማለት ነው። ይህን ሁሉ ሂደት ካለፈ በኋላ ተጠሪ መልስ ሲሰጥ ፍርድ ቤቱ ግራ ቀኙን አከራክሮ ይሄ የማስረጃ ምዘና የሚመለከት ስለሆነ በሚል መዝገቡ የሚዘጋበት አግባብ ግን ፍጹም ፍጹም ፍጹም ጥያቄ የሚያስነሳ ነው። ምክንያቱም የማስረጃ ምዘና ቢሆን ኖሮ መጀመሪያ ባለ ሶስት ዳኛ አጣሪ ችሎት መዝገቡን መዝጋት ነበረበት። ሁለተኛ፣ ራሳቸው የያዩ ጉዳይ ነው ራሳቸው ባለአምስት ዳኞች ይሄ የፍሬ ነገር ስህተት ወይም ደግሞ የማስረጃ ምዘና ስህተት አለመሆኑን አረጋግጠው እኮ ነው ለተጠሪ መልስ ይስጥበት የተባለው። የማስረጃ ምዘና ስህተት ቢሆን ኖሮማ መጀመሪያውኑ መዝገቡ ውድቅ ማድረግ ነበር። በዛ ላይ የሕግ ስህተቱ ተለይቶ እኮ ጭብጥ ተመሰርቷል። በመሰረቱ ጭብጥ ላይ ውሳኔ ለምድ የማይሰጡት ነው። ያንን ጭብጥ በተመለከተ እኮ የሕግ ጭብጥ ነው ተብሎ ተለይቶ አንደኛ ከአጣሪ ችሎት የተያዘው ጭብጥ ሊሆን ይችላል፣ እንደገና ሁለተኛ ራሳቸው የቀየሩት ጭብጥ ሊሆን ይችላል። ስለዚህ በዚህ ጭብጥ ላይ መልስ ይስጥበት ከተባለ በኋላ እንደገና ተመልሶ ይሄ የማስረጃ ምዘና ስለሆነ ተብሎ የባለጉዳዩንም ጊዜ ማባከል ብቻም ሳይሆን ጥያቄም የሚያስነሳ ነው። ምንድን ነው አሁን የመጣው ነገር ምንድን ነው? ተጠሪ ሲመጣ ባለአምስት ዳኞችን ሀሳባቸውን እንዲቀይሩ ያደረጋቸው ነገር ምንድን ነው የሚለውን ጥያቄ የሚያስነሳ ነገር ነው። ስለዚህ በእኔ እምነት ሶስት ዳኛ ያስቀርባል ካለ በኋላ እንደገና ባለአምስት ዳኛ ያስቀርባል ካለ በኋላ ጉዳዩ የማስረጃ ምዘና ነው በሚል መዝገቡ መዝጋት ፍጹም ፍጹም ፍጹም የተሳሳተ ነው። መጀመሪያ በያዙት ጭብጥ መሰረት መሄድ መቻል አለባቸው። የማስረጃ ምዘና ስተት ከሆነ ራሳቸው ባለአምስት ዳኞች መጀመሪያ አይደለም ብለው ያስቀርባል ብለው ለተጠሪ መልስ እንዲሰጥ ከተደረገ በኋላ አይ እንደም አሁን ደግሞ ሀሳባችንን ቀይረናል ብለው የማስረጃ ምዘና ስህተት ነው፣ ስለዚህ አናይም የሚሉበት ምክንያት የለም። ስለዚህ በዚህ ረገድ መጀመሪያ በተያዙ በአጣሪ ችሎቱ ጭብጥ ወይም ደግሞ ባለአምስት ዳኛ ራሱ በያዘው ጭብጥ መሰረት መቀጠል መቻል አለበት። ይሄ ጥያቄ የሚያስነሳ ነው፣ የፍርድ ቤቱን ታማኒነት ጥያቄ ውስጥ የሚያስገባ ነው ለማለት ነው። ለዛሬ እንግዲህ ቺንካልኩኝ። በሌላ ተመሳሳይ ጊዜ ደግሞ ሌላ ዝግጅት ይዤላችሁ ቀርባለሁ። አመሰግናለሁ።